በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የእኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልክ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 ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የአስር ነጥብ አምስት በመቶ ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሁድ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሠራል።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 ይህ አዋዜ ሰበር ነው። አሜሪካ መላው ጠፋት፣ ምናልባትም አኮረፈች። ውጭ ጉዳይ ሚኒስትሯ ማርኮ ሪቢዮ የሆነ ለውጥ ካልመጣ የዩክሬን ሰላም ጥረታችንን ትታን ወደፊት ወደ ሌላ ጉዳይ እንቀጥላለን ሲሉ ተናገሩ። ውጭ ጉዳይ ሚኒስትሩ በሆደ ባሻነት እንደዛቱት ምንም አይነት የለውጥ ምልክት ካላየን አሜሪካ የዩክሬንን ጦርነት ለማስቆም የጀመረችውን ጥረት በቀናት ውስጥ ታቆማለች ብለዋል። የዩክሬንን ጦርነት ማቆም ካልተቻለ መተውና መቀጠል ያስፈልጋል ብለዋል። ማርኮ ይህን የተናገሩት ወደ ፓሪስ አቅንተው በትናንትናው ዕለት ከአውሮፓና ዩክሬን ከፍተኛ ባለሥልጣኖች ጋር ፓሪስ ውስጥ ውይይት ወደያደረጉባት ፓሪስ ከመሄዳቸው በፊት አሜሪካ ውስጥ ለጋዜጠኞች በሰጡት መግለጫ ነበረ። ይህን ጦርነት ማቆም ይቻላል ወይስ አይቻልም የሚለውን አሁኑኑ በፍጥነት መወሰን አለብን፣ በቀናት ውስጥ ማለት ነው ብለዋል። ሲቀጥሉም የእኛ ጦርነት አይደለም፣ እኛ አልጀመርነውም። አሜሪካ ለሦስት ዓመታት ያህል ዩክሬንን ስትረዳ ቆይታለች። አሁን እንዲቆም እንፈልጋለን። የእኛ ጦርነት አይደለም ብለዋል። ኢሳይያስ ይሄ የሚገርም ሰበር ዜና ነው። በጣም ነው የሚገርመው ዓለም በጣም ነው የሚገርመው። ምክንያቱም አሁን ዓለም እንግዲህ ዶናልድ ትራምፕ ሲመጡ በ24 ሰዓት አቆመዋለሁ ያሉትን ጦርነት የነበራቸውን ኮንፊደንስ ደግሞ ስናይ አብዛኛዎቻችን እርግጠኞች ሆነን ነበር። ሲቀጥል ደግሞ በዘጠና ቀናት የሚል ማረሚያ ደግሞ ሲሰጡ በዘጠና ቀናትም ተስፋ አድርገን ነበር። ምክንያቱም የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንድ ነገር ሲናገሩ ተጨባጭ የሆኑ ነገሮችን ይዘው ነው ብለን ስለምናምን ማለት ነው። አሁን ግን በገሃድ ልናቆመው እንችላለን የሚለው ነገር አሜሪካ እያፈገፈገች ነው ወይ የሚል ጥያቄ ያነሳል። ወይም ተስፋ ቆረጠች ወይ የሚል ጥያቄ እንድናነሳ ያደርግልናል። ሌላው ደግሞ ዓለም፣ አያይዘህ እንድትመልሰው የምፈልገው ይሄኛው ለሩሲያ መልካም አጋጣሚ ሊሆን ይችላል ብለህ ትገምታለህ? እውነቱን ለመናገር ስለ ሩሲያም ሆነ ስለ ዩክሬን መልካም አጋጣሚ ሌሎቻችን ሊያሳስበን አይገባም። የዩክሬንን ጦርነት በተመለከተ እንደ አንድ የዓለም ዜጋ እማየው ሁላችንም የምናየው ይህ ጦርነት ዓለምን ወደ ሶስተኛው የዓለም ጦርነት ይዞ ሊገባ ይችላል እና ዓለምን ለአጠቃላይ ጥፋት ሊዳርግ ይችላል የሚል ስጋት ነው ያለን እና በዋነኛነት ደረጃ ፕሬዚደንቱ በምርጫ ወቅታቸው ከአሜሪካ ግዛት ውጭም ነው በአብዛኛው የዓለም ሀገር መምጣታቸውን እንዲጠብቀው ያደረገው ጉዳይ ዓለምን ከሦስተኛው የዓለም ጦርነት አድናለሁ የሚለው ነው። ፕሬዚደንት ዶናልድ ትራምፕ ነገሮችን የሚይዙበት መንገድ ቀለልና ሁሉን እንደሚያውቅና አስቀድሞ መላውን በእጁ የጨበጠ ሰው እንዴት እንዴት አድርጎ እንደሚሄድ የሚያውቅና ሳም ካይንድ ኦፍ ጂኒየስ በቃ እና ሌሎች ብዙ ብዙ ግራ መጋባት ቢኖርም በዛ ሜዝ ውስጥ በዛ ጥልፍልፍ ውስጥ እሳቸው ግን የሚገባውን ቦታ ወይም ነጥብ መምታት የሚችሉ አይነት ሰው አድርገው ነው የሚያቀርቡት። አይ ቲንክ ዓለምን በዚህ መንገድ ነው የተቀበላቸው እንጂ በመሰረቱ የዩክሬን ጦርነት በ24 ሰዓት አቆመዋለሁ እንደውም ዋይት ሃውስ ሳልገባ በፊት ብለው ሲናገሩ ይሄ ነው በእኛ ባህል የልጅ ጨዋታ አደረጉት የሚል ነገር ነው ሊያስከትል የሚችለው እንደዚህ አይነቱ አባባል። ነገር ግን ሀገሪቱ ዩናይትድ ስቴትስ አሜሪካ ከመሆኗ አንጻር የዓለማችን ቁጥራ ልዕለ ኃያል ሀገር እንደመሆኗ፣ ሁለተኛ ከዚህ ጦርነት ጀርባ ያለችው ቁልፍ አጋፋሪ እሷ ከመሆኑ አንጻር ሊሆን የሚችል ነው የሚል ግምቶች ያሳደረናል። ለምሳሌ ከሳቸው በፊት ቀድመው የነበሩት ባይደን ይህንን ዓለምን ለአርማጌዶን ሊዳርግ እንደሚችል እሳቸው ያምኑበትን ጦርነት በለና በቁርጠኛነት ሲገፉበት ዓለምን ሂደቱ እዛ እንደሚደርስ እያወቁ ከአሜሪካና ከራሺያ ፍላጎት በላይ የሆነ ጉዳይ መሆኑን ተገንዝበው ከቭላዲሚር ፑቲን ጋር አንድ ቦታ ላይ እንኳ ተገናኝተው ለመነጋገር ፍላጎት አልነበራቸውም። በዚህ መንገድ በእውነት ጀብደኛነት ወይም ደግሞ በአፍጋኒስታኑ ከአፍጋኒስታን ለቀው የወጡበት ሁኔታ ሰው እንደ ዝናብ ከአውሮፕላን እያንጠባጥቡና ብዙ ስለተባሉ ታሊባን ኦልሞስት አሜሪካ አቋቋምኩት ያለችውን መንግስትና ሲያይ የዓለማችን አስደናቂ የስለላ ድርጅት የአቋቋም ነው መንግስት ቢያንስ ብቻውን ስድስት ወር ገትሮ መዋጋት ይችላል ያለው ስድስት ነው ዘጠኝ ቀን አልቆየም። ሰውየው ስማቸውም አይታወቅም። አሜሪካ እዛ ላይ ያስቀምጣቸው የነበረ ሰውዬ እየት እንደገቡም አይታወቅም። ወዴት ሀገር ነው ሸሽተው ነው ሄዱት ፈራርሶ ልክ ሃኖይ ላይ በቬትናም ጦርነት ጊዜ የእሷ ደጋፊዎች የነበሩበትን ከሳይጎን ከደቡብ ቬትናም ዋና ከተማ ይገኝ ከነበረ ኤምባሲዋ ጣራ ላይ በሄሊኮፕተር እያሳፈረች ሰው እንደ ቆሎ እየዘገነች የወጣችበትን መጥፎ አጋጣሚ ደግሞ አፍጋኒስታን ውስጥ በዛ ሁኔታ በተስረከረከና በተዝረከረከ መንገድ አሜሪካ ወጥታለች። ያ ሼም ያ ያ ፍጹም እቅድ አልባነት። ኢብን ታሊባን ከዛ ሁሉ በኋላ ለአሜሪካ የገባውን ቃል መጠበቅ አላስፈልገውም። ያንን ያካካሱ መስሏቸው ነው ሊሆን የሚችለው። ማነው ጆ ባይደን በራሳቸው አፍ በራሳቸው አንደበት እንዲህ እንዲህ እያለ አንድ መውጫ አልሰጠውም፣ የትም መውጫ አልሰጠውም። ለቆ እንዲወጣ ነው የመጨረሻ አማራጩ። አያ እንዲች አደርጋለሁ ቢሎ ቤል እንዲህ አድርገን እንዲህ አደርገዋለሁ፣ ተያይዘን አርማጌዶን እንገባለን በማለት እየተናገሩ ነው። ብዙዎቻችን እየፈራን ነው በእውነት ከስልጣን የተወገዱት። ይሄ የራሽያን የመደገፍ ዩክሬንን የመጥላት ወይ ዩክሬንን የመደገፍ ራሽያን የመጥላት ጉዳይ አይደለም። ማንም ሰው ስ ሎጂካል ማንም ሰው ራሱ መኖር አለበት፣ ዓለም መኖር አለበት፣ ህይወት መቀጠል አለበት። አይደለም እንዴ ይሄንን የኒውክሌር መሳሪያ የኒውክሌር ጦርነት የምድራችን ሰማንያ እና ዘጠና ከመቶ የኒውክሌር ክምችት የያዙ ሀገሮች መሪ ሆነው ጆ ባይደን ከፑቲን ጋር ና እንግዲህ ይዋጣለን ነበር ይሉ የነበሩት። አሁን ዶናልድ ትራምፕ የሰውዬ ወደ ሶስተኛ ዓለም ጦርነት ሊመራን ነው አለምን ከሶስተኛ ዓለም ጦርነት አድናለሁ ሲሉ እንዴት አታከብራቸውም? እንዴት እንደ መሲህ አትቆጥራቸውም? ነገር ግን ዶናልድ ትራምፕ በ ሀይፐር በሀያ አራት ሰዓት ይሄን ጦርነት አቆማለው ማለት ብቻ ሳይሆን ወንበሩ ላይ ከተቀመጡ ጊዜ ጀምሮ ብዙዎች ያቀርቡባቸው የነበረው ትችት ይህን ጦርነት እንዴት አድርገው ሊያቆሙት እንዳሰቡ የተጻፈ በሰነድ የቀረበ ለራሳቸውና በዙሪያቸው ላሰባስቧቸው ሰዎች ወይም ደግሞ ይህን ጦርነት እንዲያቆሙ ለሚፈልጓቸው ለዩክሬንም ሆነ ለራሻ የሚያቀርቡት ግልጽ ጥርት ብሎ የተጻፈ እቅድ ወይም የለም የሚለው ትችት እስከ መጨረሻው ነበር። አየህ፣ ከዛ በኋላ እውነቱን ለመናገር የአሜሪካንን ኃይል እንደወነጨፉት ነው ብለው አየህ። የአሜሪካንን ኃይል በአንድ ጊዜ ነው አሁን እሳች እንዴት አድርጌ ማቀረብ እንደ ሎ በአንድ ጊዜ ስድስት ምንድን ነው? ምድን ይባለው ስድስት ወጥ የጣደች ወይዘሮ አይነት ነገር ማለት ነው። እና ግራና ቀኝ በእውነት ወነጨፉት። በዚህ በኩል ከአውሮፓ ጋር ኦኬ፣ በቃ በቃ በቃ፣ ከዚህ በኋላ አሜሪካ ወደ ራሷ ናት፣ ወደ ኤዥያ ፓሲፊክ ናት፣ ራሳችሁን ቻሉ ብለው ሄዱ። አሁን እኮ የምንሰማው ትናንትና ሩቢዮ ሄደው ፓሪስ ያደረጉት ንግግር ኤክሰለንት ኤክሰለንት እያሉ እየተዘገበ ያለው አሜሪካ ድንቅና ውብ የሆነ ውይይት አደረገች ከአውሮፓያኖቹ ጋር። እንዴ! አሁን ደግሞ እንደገና ከአውሮፓያኖቹ ጋር መልሶ የመጋጠም እንዴት ምንድነው የሚባለው? በእኛ እንደገና ምንድነው የሚባለው? እንደዛ አይነት ነገር ነው አሁን የምንሰማው አየህ የሄዱበት መንገድ የሚገርም ነው። በዚህ በኩል የታሪፍ ዘመቻ አለ፣ ይሄ ከቻይና ጋር የጀመሩት ውጊ አለ፣ በዚህ የመካከለኛው ምስራቅ ሁኔታ አለ። በመካከለኛው ምስራቅ ሁኔታ ሲሰጡ የነበሩት ማስጠንቀቂያ፣ ኢራንን በተመለከተ ሲናገሩት የነበረው ከእስራኤል ጋር የነበራቸው ንግግር ኤቭሪባዲ አንድ ወራ አይቆይም። ትናንትና ከዶናልድ ትራምፕ ጋር እንተስማም ያለ በሚቀጥለው ቀን ያየለም ኦነስትሊ ዶናልድ ትራምፕ አያያዛቸው በጣም የተለየ ነው፣ የአሁኑ እኔ በአንደኛውም የስልጣን ዘመናቸው የሚገባ አስታውሳለሁ። እና አሁን ምንድን ነው ይሄንን ሦስተኛውን የዓለም ጦርነት አቆማለሁ ብሎ የመጣ መሪ፣ የዓለማችን ቁጥር አንድ መሪ በቃ እንጂ የታከተኝ በቃ ም አትስማሙ ከሆነ እኔ እንደገርችን የሚሄደው ሲባል ማነው አሜሪካንን ከዚህ በኋላ በምን ጉዳይ ሲሪየስ የሚወስዳት እንዴ? ይሄ አንደኛ የኃላፊነት ጉዳይ ነው እንዴ? ትናንትና እንደ አንድ እንደ ጀምስ ቦንድ አይደለም የተናገሩት? ይህን ዓለምን ከሶስተኛው ዓለም ጦርነት አድናለሁ ሲሉ ያ ፊልም ነው። ጀምስ ቦንድ ፊልም ሰው ነው። ይሄ ሪል ላይፍ ነው። ይሄን ዓለም ከጦርነት አድናለሁ ካሉ የማዳን አለባቸው። ስለዚህ ለማዳን እቅድ ሊኖራቸው ይገባል። ከሁለቱ ሀገሮች ጋር ዲል ማድረግ መቻል አለባቸው። ዲል የሚያደርጉትን ይሄን መንገድ ካላወቁ ይሄን ማድረግ እንደሚችሉ ካላወቁ በአራት ሰዓት አቆማ ያሉ ያሉት ምን ነበረ ታዲያ? አሁን አሳዛኙ ነገር በመጀመሪያዎቹ የስልጣን ዘመኔ መቶ ቀናት ውስጥ አደርጋለሁ ብለው ሄደውም አሁን 83 ነው 83ኛ ቀናቸው ነው ዛሬ ሰባት ቀን የቀረው ያ ዘጠና ቀኑ እዚህ ውስጥ የሚከትታቸው የለም። ስለዚህ በእውነት ነው ምነግረት ትራጄዲ፣ ይሄ በጣም በጣም የሚገርም ነው። አሜሪካ ውጭ ጉዳይ ሚኒስትሩ በቀናት ጊዜ ውስጥ እንደዚህም የማታደርጉ ከሆነ የሆነ ለውጥ ካላየን በስተቀር እኛ በቃ ይህን ትተን እንቀጥላለን ሲባል፣ በዚህ በኩል ራሺያ ወይኔ፣ ወይኔ፣ ወይኔ በቃ ሊተውን ነው፣ እድሉን ሰታ ነበር ሊያመልጠን ነው። አይ አረ የሆነ ነገር እናድርግ ብለው፣ አረ ጌታዬ፣ ጌታዬ፣ እዛ ደግሞ ዩክሬን አረ እንደሱ አይደለም። እንደእንዴት ነው እንዴት ነው የአለም ስራ? እንደዚህ ሆነ እንዲሆኑ ነገር ስሪኒ። በጣም የሚገርም የሚገርም የሚገርም ነገር ነው። አሁን አለም አሁን አንተ ያስቀመጥከው ነገር ነው ከዚህ በኋላ በየትኛውም አቅጣጫ በእርግጥ ያው የአሜሪካን ፕሬዚዳንት ናቸው፣ ውሳኔያቸው ተፈጻሚ የሚሆን ነው። ግን አሁን ለምሳሌ እንግዲህ ከቻይና ጋር ያለው የኢኮኖሚ ሰጣገባ ወይም ከአውሮፓ ጋር ያለው የዚህ የታሪፍ የመጫን ሂደት ራሱ በሲሪየስነት መልኩ ይታያል ወይ ዶናልድ ትራምፕ ከዚህ በኋላ ተደማጭነታቸው ምን ያህል ነው ተአማኒነት የሚኖረው? ኖኤ በዚህ ከቀጠለ እና ውጭ ጉዳይ ሚኒስትሩ አሁን እንዳሉት ብዙ ጊዜ ይሄንን ፍቅረኛ ነች ልትልም በትችለው እኔ እንደዚህ የማታደርግልኝ ከሆነ በቃኝ ትላለች፣ ብዙ ጊዜ እና ደግሞ ለፍቅረኛ ምንም ነገር ትሆናለ። አይ ዶንት ቲንክ እኔ አሜሪካ እንዲህ አይነት ሚና እንድትጫወት አለም አሜሪካ የዓለም መሪ መሆን ነው ወይም አለመሆን ነው እና ይህንን ጦርነት አቆማለሁ ሲሉ አሜሪካ ብዙ አቅሞች አሏት። ለምሳሌ ከራሻ ጋር የተጀመረ የንግድ ግንኙነት፣ የሁለቱን ሀገሮች ግንኙነት ማሻሻል፣ አምባሳደሮቻቸውን መለዋወጥ ጆ ፕሬዚደንት ዶናልድ ትራምፕና ቭላዲሚር ፑቲን ተገናኝተው ይነጋገራሉ ከተባለ ሶስት ጥሩ ነው። ነቲንግ ምንም እየሆነ ያለ ነገር የለም። እውነቱን ለመናገር ጦርነቱን አልቆመም። ተኩስ አቁሙም አልሰራም። የዚህ ምክንያቱ ለምሳሌ ራሽያና የተብሎ መደፍደፍ ዩክሬንና የተብሎ ሊደፈደፍ አይገባም። ምንድን ነው አሜሪካ የምትፈልገው? ለምሳሌ ነገር ላስታውሰ ከዩክሬንን ዩክሬንና አሜሪካ ለስብሰባ ምንድነው ነው ሳውዲ አረቢያ ሄዱ ለውይይት። በኋላ መግለጫ ወጡ። 30 ቀን የተኩስ አቁም እንዲደረግ ተስማምተናል አሉ። ይሄ ስትሬንጅ ነው። ለምሳሌ አሜሪካ ከዛ በኋላ ያደረገችው ራሽያን በአንድ በኩል ዩክሬንን በአንድ በኩል ያደራደረችበት የሳውዲ አረቢያ ስብሰባ አለ። በዛን ጊዜ ለምሳሌ ግራና ቀኝ እያናገረች፣ እያማከለች ይህም ብታስታወቅ ትርጉም ይሰጣል። እነዚህ ተዋጊ ሀገሮች ናቸው የየራሳቸውን አላማ ይዘው የተነሱ የመጨረሻው ጠርዝ ላይ የሄዱ በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የወደመበት ብዙ ጊዜና ታሪክ የሚፈርደውና የሚወራ የራሱ ታሪክ ያለው ነገር ነው። እነዚህ ሰዎች የተዋደቁ ሰዎች ናቸው። እርስ በርስ ከዩክሬን ጋር በተደረገው የእሳቸው መንግስት ሲከሰስ የነበረው ጉዳዩን ከራሽያ ጋር በመነጋገር አውሮፓንና ዩክሬንን ከጀርባ አድርገው ከኋላ ጥለው ሁለቱ እንደ ሀያላን ኃይል ጉዳዩ ሊጨርሶ ነው የሚል ነበረ፣ እየመጣባቸው የነበረው ትችት ያንን ትችት የቀለበሰ በመሰለው ከዩክሬን ጋር ባደረጉት የመጀመሪያ ስብሰባ የወጡት መግለጫ ሳውዲ አረቢያ ላይ። እውነት እንደው እኮ ምንም ስማተር ኦፍ ኮመን ሴንስ ይሄው ለአንዳንድ ጊዜ ነገሮችን ለመረዳት አስቸጋሪ የሚያደርገው በራሳችን ከመሬት ተነስተን የምንሰጠው ሚስጥር ነው። ምንም ሚስጥር ይሄ ሚቶ አት እንትናት በለው። ከዛ መግለጫ ሰጡ። ሁለቱ ሀገሮች ለ30 ቀን ተኩስ አቁም ተስማምተናል፣ በአየር በምድር በባህር አሉ። ስለዚህ አሉ ሩቢዮ፣ ውጭ ጉዳይ ሚኒስትሩ ማለት ነው። ሩቢዮ በነገራችን ላይ ሩቢዮ በራሽያ ላይ ከፍተኛ ትችት በመሰንዘር የሚታወቁ ሰው ናቸው። በራሽያ ላይ ሆኪሽ ናቸው ከሚባሉ የአሜሪካ ሴናተሮች አንዱ ናቸው። በዶናልድ ትራምፕ መንግስት ተመርጦ ግን በአንድ ጊዜ አሁን የዶናልድ ትራምፕ መንግስት ምዕራባውያኑ አውሮፓውያኖቹ የሚያቆስሏቸው በትችት ማለት ነው። ካሮት ካሮቱን ለፑቲን፣ ዱላ ዱላውን ዩክሬን ላይ እያሳረፉ ነው እና እጅ ሰጥተዋል ከጦርነት በፊት እያሉ ነው እንትን የሚሏቸው ማንኛውንም ከራሺያ ጋር የሚያደርጉትን አፕሮች የእነሱ ፍላጎት ስላልሆነ ወይም አይታወቅም በማንኛውም መንገድ ቋሚ ትኪት ውስጥ ነው ያስቀመጧቸው። አየህ፣ ስለዚህ መጨረሻ ላይ ይሄንን በሚል እንግዲህ የዶናልድ ትራምፕ መንግስት ማናቸው፣ ትራምፕ ከጅምሩ በታሪካቸው ለዶናልድ ማነው፣ ቭላዲሚር ፑቲንን የአሜሪካ የልሂቃን የፖለቲካ ልሂቃን በሚፈልጉት አይነት እና ሁኔታ የመተቸትና የማውገዝ ባህሪ የላቸው አሁን ሩቢዮ በዚህ መንግስት ውስጥ ሲገባ እንዴትስ ሊገባ ቻለ የሚል ከፍተኛ ሀተታዎች ይጻፉ ነበረ። ፍጹም ራሽያን እንዋደቃት የሚሉ ፖለቲከኛ የነበሩ ሰው ናቸው። እና አሁን ሳውዲ አረቢያ ሄደው ከዚህ በኋላ ኳሷ በራሽያ ምንድን የሚባለው ሜዳ ውስጥ ናት። እንዴት ይሄ ሎጂካል ይሆናል? ወደ ኤሌመንቱ ውሰደው። እንዴ ሁለት የተጣሉ ሰዎችን እያስታረክ ከዚኛው ጋር ስብሰባ በተቀመጥክ በዛን ሁለት ተስማምተናል፣ እኛ ከዚህ እንግዲህ የእሱ ጉዳይ ነው እንዲተብሎ ይሰጣል። ያኛው አስተያየት የመስጠት መብት አለው እነሱ የተስማሙበትን ነገር የመመርመርና ሊስማማ ላይስማማ የሚችልበትን መንገድ የመግለጽ መብት ከሌለው እርቅ አይደለም። ምንድን ይባለው የተኩስ አቁም ስምምነት ሊመጣ አይችልም። ስለዚህ ራሽያ ያለችው ምንድን ነው? ኦኬ የተኩስ አቁሙን እቀበላለሁ። የተኩስ አቁሙን ለመቀበል ግን የሰላሳ ቀኑን የተኩስ አቁሙን ለመቀበል አሜሪካም አውሮፓም ለዩክሬን የሚሰጠውን የጦር መሳሪያ ማቆም አለበት። ኦኬ እነዚህ ቅድመ ሁኔታዎች አሉኝ። እነዚህ የሚቆሙ ከሆነ ለሰላሳ ቀን ተኩሱ በሚቆምበት ጊዜ ውስጥ ለሰላሳ ቀን ለዩክሬን የሚሰጠው ወታደራዊ እርዳታ፣ የስለላ እርዳታ፣ ማንኛውም ነገር መቆም አለበት የሚል ቅድመ ሁኔታ ያቀረበች። እዚህ ጋር ነው የምትደራደረው። ይሄን ማድረግ አትችል እንደሆነ ለምን ማድረግ እንደማችል መነጋገር አለብ። ወይም ደግሞ ይሄን ማድረግ ሲኑ ከኖረብ ደግሞ በአንጻሩ ራሽያም ደግሞ በዚህ ባለው በወር ጊዜ ውስጥ አንቺም እንዲ እንዲያታርግም ብለ ልታስቀምጥ ትችላለ። እንዲህ አይነት ጉዳይ አልተነሳም። ከዛ በኋላ በኤነርጂ ተቋማት ላይ ጥቃታና ድርስ ተብሎ ተስማሙ። ሁለቱም አሁን እየከሰሱ ነው። የሁለቱንም ያስተባበለው የለም። ራሺያም ትመታለች፣ ዩክሬንም ትመታለች። ማን ቀድሞ መታ የምናውቀው ነገር የለም። አልተመረመረም። ይህን ከማረጋገጥ አኳያ የተደረገ ጥረት የለም። ሁለቱም ግን የኃይል ተቋሞቻቸውን ማጥቃት እንደቀጠሉ ናቸው። ከዛ በኋላ የውሃው ላይ ጥቁር ባህር ላይ ተኩስና ቁም፣ ኦኬ፣ እኔ ይህን ለማድረግ እስማማለሁ፣ ነገር ግን እኔም የራሴን እህሎች እንድሸጥ፣ ገንዘብ እንድለዋወጥ፣ የንግድ ባንኬ፣ የእርሻ ባንኬ ላይ የተጣለው ይህ ምንድነው? ከዓለም የገንዘብ ስርዓት ስዊፍት ጋር መልሼ መገናኘት አለብኝ። በማዕቀቡ ነው የተወገደችው። ከዛ ራሽያ ይሄ መደረግ አለበት የሚሉ ሌሎች ቅድመ ሁኔታዎችን አቀረበች። ይህን ቅድመ ሁኔታ ከማቀርቧ በፊት ራሳቸው ዶናልድ ትራምፕ ራሽያ ይህንን ተኩስ አቁም እንድትቀበል እና በአንጻሩ ደግሞ ራሽያም የራሷን ምርቶችና የእርሻ ምርቶችና ማዳበሪያ እንድትሸጥ አሜሪካ የራሷን ጥረቶች እንደምታደርግ ገለጹ። በቃላቸው ጠቅሰው ይሄ ስዊፍትን እንድትነግድበት ዓለም አቀፍ የገንዘብ መለዋወጫውን ስርዓት ተጠቃሚ እንድትሆን፣ ሁለተኛ ወደቦች የወደብ አክሰሶች እንዲኖራት እነዚህም ጉዳዮች አሜሪካ እንደምታያቸው ገልጸው ነበረ። ሲምፕሊ ራሽያ እንደ ቀድሞ ሁኔታ ያስቀመጠቻቸው በበነጋታው እንጂ ራሷ አሜሪካ ጥረት ያደረገችበት ነው በተባሉት ነገሮች ላይ ሁሉ የሆነ ነገር የለም። አውሮፓ ስሙኒ አናነሳ ማቀቡ ያለው አሜሪካ ከአውሮፓ ጋር ከዚያ አንጻር አልተነጋገረችም። የራሽያን ራሽያ ይሄኛው የተኩስ አቁም እንዲከበር ስለምፈልግ ባህር ላይ ያለው የተኩስ አቁም ተከባሪ እንዲሆን የእርሻ ምርቶቿን ቢያንስ ለመሸጥ የሚያስችላት እሱ ላይ ያለውን ማዕቀብ ማንሳት አለብን፣ ወይም ስዊፍትን እነዚህ ባንኮቿ በዚህ ደረጃ ያሉት ብቻ የአገልግሎት ተጠቃሚ እንዲሆን መደረግ አለበት በሚል ከአውሮፓውያን ጋር ያደረጉት ውይይት ምንም ነገር የለም። ምንድነው ሌላ አጀንዳ ያሸፍነዋል። አንድ ነገር ይመጣል፣ ሌላ አጀንዳ ያሸፍነዋል። ምክንያቱም በአሁን አሜሪካ ውስጥ ስዊር ምንድነው የሚባለው አውሎ ንፋስ ገብቷል። ነገሮች ሂደቶች በየሰኮንድ ነው የሚለዋወጡት። እንደሆነ ፌሳደን ዛሬ አሜሪካ መላው ጠፋኝ ብላ እንዳኮረፈች ነው ሩቢዮ የተናገሩት። እውነት እንደምነግረ ለዓለም አቀፍ ዲፕሎማሲም ይህ አዲስ ነገር ነው፣ በጣም አዲስ ነገር ነው። እና እኔ አስገራሚ ነገር ሆኖ ነው ያገኘት መጀመሪያም ገባ ብቻቸውን የያዙት አውሮፓ አልገባ ሌላ አልገባ እችላለሁ ብለው ከገቡ በኋላ ይሄ ሁሉ ነውጥ ከተፈጠረ በኋላ ማፈግፈግ በራሱ አንድ ትልቅ እንደ ድክመት ይታያል ብዬ ነው የማስበው። ዓለምን ከሶስተኛ የዓለም ጦርነት አድናለሁ ማለት ራምቦነት የፊልም ራምቦነት ነው ወይ ሪል ላይፍ በቃ የራሱ ጉዳይ፣ ሶስተኛው ዓለም ጦርነት በቃ ይምጣ ማለት ነው እንዴ? ምን ያህል ሲሪየስ ነ? በቀናት ውስጥ ይሄ ካልሆነ በቃ ከቶም ሊቆም አይችልም። ሊሆን ይችላል። ይሄኛ ጦርነት አይደለም ብለ የዋረ ኩዊተር። ይሄ በጣም የሚገርም ነገር ነው። በነገራችን ላይ ጀርመን አዲሱ አሁን በቅርቡ እንግዲህ አሁን የጥምር መንግስት እየመሰረቱ ነው። ሜየር ይባላሉ፣ ቻንስለር ይሆናሉ። ጀርመን እና ቶረስ ሚሳይል ይሰጣለሁ ብለዋል ለዩክሬን አምስት መቶ ኪሎ ሜትር ርቀት የሚመታ ፕሪሲሽን ሚሳይል ነው። ይሄ ምሽግና ማንኛውንም ግንባታ መሰረተ ልማት አውዳሚ ነው። ይሄ የሚሰጥ ከሆነ ዩክሬን ማነው ነው ጀርመን ጦርነቱ ገባቸው ብዬ ነው የምወስደው። በቀጥታ ብላ ራሽያ ማስጠንቂያ ሰጥታለች። ባክቱ ዚሮ መሄዳችን ነው። እና ይሄው ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም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 ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የአስር ነጥብ አምስት በመቶ ዓመታዊ ወለድ ይታሰብለታል።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 የኛ ነው። ጀን ቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀን ቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት